ሰላም እንደምን አላችሁ የቀዳሚ ሚዲያ ቤተሰቦች። ዛሬ ዓለምን ስላነጋገረና የብዙዎችን የገንዘብ አመለካከት የቀየረ ብሎም ሀፍታም ያደረገ አንድ ታላቅ መጽሐፍ ይዥላችሁ መጥቻለሁ። ይህ መጽሐፍ ሪች ዳድ ፖርዳድ ይሰኛል። በሮበርት ጊዮሳኪ የተጻፈው ሪችዳድ ፖርዳድ መጽሐፍ በግል የፋይናንስ አስተዳደር ላይ ትልቅ ተጽዕኖ ያሳደረ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች ያነበቡት መጽሐፍ ነው። መሰረታዊ የገንዘብ ጽንሰ ሐሳቦችን ቀላል በሆነ መንገድ በማቅረብ ሰዎች የገንዘብ ነጻነትን እንዲያገኙ የሚያነሳሳ ታላቅ መጽሐፍ ነው። በመጽሐፉ ውስጥ ሁለት አባቶች ታሪክ ተጠቅሷል። ሮበርት ኪውሳኪ በልጅነቱ ሁለት አባቶች ነበሩት። አንደኛው ድሃ አባት ብሎ በመጽሐፉ የገለጸው ወላጅ አባቱ ሲሆን ሁለተኛው ደግሞ የቅርብ ጓደኛው አባት ወይም ሀፍታም አባት ተብሎ የተገለጸው ነው። ደሃው አባት የተማረና የተከበረ ቢሆንም የገንዘብ እውቀት አልነበረውም። ሀፍታም አባት ግን የገንዘብ ብልህነት ያለውና ስኬታማ ነጋዴ ነበር። የገንዘብ እውቀት እጅጉን አስፈላጊ ነው። መጽሐፉ የገንዘብ እውቀት ምን ያህል አስፈላጊ እንደሆነ አጽንዖት ሰጥቶ ያብራራል። ሰዎች ለገንዘባቸው ሳይሆን ገንዘባቸው ለእነርሱ እንዲሰራ ማድረግ እንዳለባቸውም በእጅጉ ይመክራል። ኪውሳኪ ንብረትና ዕዳን በሚገባ መለየት እንደሚያስፈልግ ያስረዳል። ንብረት ማለት ወደ ኪስ ገንዘብ የሚያስገባ ነገር ሲሆን ዕዳ ማለት ደግሞ ከኪስ ገንዘብ የሚያስወጣ ነገር ነው። መጽሐፍ ውስጥ ሰዎች የገንዘብ ነፃነትን እንዴት ማግኘት እንደሚችሉ ያስተምራል። የገንዘብ ነፃነት ማለት ከስራ ውጭ በንብረትዎ ከሚያገኙት ገቢ ብቻ መኖር መቻል ማለት ነው። የገንዘብ ነጻነት፣ ሰዎች የገንዘብ ነፃነትን እንዴት ማግኘት እንደሚችሉ ያስተምራል። የገንዘብ ነጻነት ማለት ከስራ ውጭ በንብረት ብቻ ከሚያገኙት ገቢ መኖር እንደሚቻል የሚያስረዳ ነው። ሌላኛው ስጋትን ማስተዳደር ነው። ሀብታሞች ስጋትን እንዴት እንደሚወስዱና እንደሚያስተዳድሩ በመጽሐፉ በሰፊው ይገለጻል። በሌላ በኩል ደግሞ ድሆች ስጋትን ስለሚፈሩ እድሎችን እንደሚያጡና እንደማይጠቀሙ ያብራራል። መጽሐፍ ማንበብ ለምን ይጠቅማል? የመጀመሪያው የገንዘብ አስተሳሰብን ለመቀየር ነው። የሰው ልጅ አመለካከቱ ማንነቱን ይገልጻል ይባላል። እንዲሁ ስለ ገንዘብ ያለው አስተሳሰብም ሀብቱን የሚገልጽ ነው ማለት ነው። ስለዚህ የገንዘብ አስተሳሰባችንን በቀየርን ቁጥር ገንዘብ የማግኘት እድላችንንም እንደሚያድግ የሚያስተምር ነው። በሌላ በኩል የገንዘብ እውቀትን ለመጨመር መጽሐፉ ይጠቅማል። የገንዘብ ነፃነትን ለማሳካት በገንዘብ አስተዳደር ላይ አዲስ አመለካከት ለመያዝ የሚፈልጉ ሁሉ መጽሐፉን ቢያነቡት በእጅጉ ይጠቀማሉ። መጽሐፉ የግል ፋይናንስን እንዴት እንደሚያስተምርና የገንዘብ ነፃነትን እንዴት ማግኘት እንደሚቻል በሰፊው የሚያብራራ ነው። ሪች ዳድ ፑር ዳድ የግል ፋይናንስን የሚመለከትበት መንገድ በጣም የተለየና አስገራሚ ነው። መጽሐፉ ባህላዊ የገንዘብ ምክሮችን በመቃወምና የገንዘብ ነፃነትን ለማግኘት አዳዲስ መንገዶችን ያቀርባል። መጽሐፉ የሚያተኩርባቸው ዋና ዋና ነጥቦች የሚከተሉት ናቸው። የገንዘብ እውቀት አስፈላጊነት፣ የገንዘብ እውቀት ከትምህርት የበላጠ እጅጉን አስፈላጊ እንደሆነ አጽንኦት ሰጥቶ ያብራራል። ሰዎች የገንዘብን መሰረታዊ መርሆዎች እንዲረዱና እንዲጠቀሙም ያበረታታል። ሀብታሞች ለገንዘብ አይሰሩም፣ ይልቁንም ገንዘባቸውን እነርሱ ይሰራል የሚለው መርህ የመጽሐፉ ዋነኛ ማጠንጠኛ ነው። ንብረት ማለት ንብረትና እዳን መለየትንም ያስተምራል። ንብረት ማለት ወደ ኪሳችን ወይም ወደ አካውንታችን ገንዘብ የሚያስገባና ገቢ የሚያመነጭ ነገር ሲሆን እዳ የምንለው ደግሞ ከኪሳችን ገንዘብ የሚያስወጣ ነገር ነው። ሰዎች ንብረትን በመግዛትና እዳን እዳን በመቀነስ የገንዘብ ነፃነትን ማግኘት እንደሚችሉ ያሳያል። የፋይናንስ መገለጫዎችን ማንበብንም ያስተምረናል። የገቢ መገለጫዎችን፣ የሂሳብ ሚዛናችንና የገንዘብ ፍሰት መገለጫዎችን እንዴት ማንበብና መረዳት እንደምንችል ያስተምረናል። ይህ ዕውቀት ሰዎች የገንዘብ ሁኔታቸውን እንዲገመግሙና የተሻለ የፋይናንስ ውሳኔዎችን እንዲወስኑ ያስችላቸዋል። የገንዘብ ነፃነትን ለማግኘት ያስችላል። የንግድ ሥራ በመጀመር በሪል እስቴት ላይ ኢንቨስት በማድረግና ሌሎች የገቢ ምንጮችን በመፍጠር የገንዘብ ነፃነትን እንዴት ማግኘት እንደሚቻል ያብራራል። ሰዎች የገንዘብ ነፃነት ለማሳካት ሊወስዷቸው የሚችሉ ተግባራዊ እርምጃዎችንም ያቀርባል። ለመሆኑ የገንዘብ ነፃነትን እንዴት ማግኘት ይቻላል? ንብረትን መገንባት የገንዘብ ነፃነትን ለማግኘት ዋናው መንገድ ንብረት መገንባት ነው። ንብረት ማለት ከስራ ውጪ ገቢ የሚያስገኝ ነገር ማለት ነው። ለምሳሌ ሪልስቴቶች፣ አክሲዮኖች፣ ቦንዶች እና የንግድ ስራዎች ንብረት በመገንባት በኩል ትልቅ ሚና አላቸው። እዳን መቀነስ፣ እዳ ከኬስ ገንዘብ ስለሚያስወጣ የገንዘብ ነፃነትን ለማግኘት እንቅፋት ነው። ስለዚህ ሰዎች በተቻለ መጠን ዕዳን መቀነስ ያስፈልጋቸዋል። የገንዘብ ዕውቀትን ማዳበር፣ የገንዘብ ነጻነትን ለማግኘት የገንዘብ ዕውቀት እጅጉን አስፈላጊ ነው። ስለዚህ ሰዎች የገንዘብ መሠረታዊ መርሆዎችን መማርና የፋይናንስ ዕውቀትን ማዳበር በእጅጉ የሚያስፈልጋቸው ጉዳይ ነው። የተለያዩ የገቢ ምንጮችን መፍጠር በአንድ የገቢ ምንጭ ላይ ብቻ ከመደገፍ ይልቅ የተለያዩ የገቢ ምንጮችን በመፍጠር ገቢን ማሳደግ ይቻላል። ይህ የገንዘብ ነፃነትን ለማግኘት በእጅጉ የሚረዳ ዋነኛ መፍትሄ ነው። መጽሐፉ በዓለም ላይ ለምን ተወዳጅነትን አተረፈ? ሪች ዳድ ፑር ዳድ በግል ፋይናንስ ላይ ከፍተኛ ተጽዕኖ ያሳደረና ከፍተኛ ተወዳጅነትን ያገኝባቸው በርካታ ምክንያቶች አሉት። ከእነዚህ ምክንያቶች መካከል ቀላልና ቀጥተኛ ያቀራረቡ አንዱ ነው። ሮበርት ኪዮሳኪ ውስብስብ የገንዘብ ጽንሰ ሐሳቦችን በቀላልና ለመረዳት በሚያስችል ቋንቋ ያቀረበ ድንቅ መጽሐፍ ነው። ይህ ማንኛውም ሰው የገንዘብን መሠረታዊ መርሆች በቀላሉ እንዲረዳ ያስችለዋል። ሌላኛው የሁለቱ አባቶች ታሪክ ነው። ሁለቱ አባቶች ተቃራኒ አመለካከትና ልምዶች ያላቸው ነበሩ። ሁለቱ አባቶች ተቃራኒ አመለካከቶችና ልምዶች አንባቢዎች የራሳቸውን የገንዘብ አስተሳሰብ እንዲገመግሙ የሚያበረታቱ ናቸው። ይህ ተረት ተረት መሰል አቀራረብ መጽሐፉን ይበልጥ ተደራሽና ተሳታፊ ያደርገዋል። የባህላዊ የገንዘብ ምክሮችን መቃወሙ መጽሐፉ ለጥሩ ደሞዝ ጠንክረህ ሥራ ቁጠባህን ጨምር የሚለውን ባህላዊ የገንዘብ ምክር ይቃወማል። ይልቁንም ንብረት በመገንባትና የገንዘብ ነጻነትን በማሳካት ላይ ያተኩራል። ይህም ብዙ ሰዎች ባህላዊ መንገድ እንዲጠራጠሩ አድርጓቸዋል። የፋይናንስ ዕውቀት አስፈላጊነትን የሚያጎላ መጽሐፍ ነው። የፋይናንስ ዕውቀት ምን ያህል አስፈላጊ እንደሆነ አጽንኦት ይሰጣል። ይህም ብዙ ሰዎች የገንዘብ እውቀታቸውን ለማሻሻል እንዲነሳሱ አድርጓቸዋል። የግል ተሞክሮች ሮበርት ኪውሳኪ የራሱን የግል ተሞክሮዎች በማካፈል ሮበርት ኪውሳኪ የራሱን የግል ተሞክሮች በማካፈል መጽሐፉን ይበልጥ ተዛማጅነት ያለውና እውነተኛ እንዲሆን ያደርገዋል። ሮበርት ኪውሳኪ ከልጅነቱ ጀምሮ ያለፈባቸውን የገንዘብ ውጣ ውረዶች፣ በሥራ ሕይወቱ ያጋጠሙትን ሁነቶችና ከዛም ተነስቶ የራሱን ስራ በመጀመር የገንዘብና የጊዜ ነጻነቱን በማወጅና ለሌሎች ሰዎች አስተማሪ የሆኑ ታሪኮችን በማካፈል የግል ተሞክሮዎችን የሄደበት መንገድ ብዙዎችን የሚያነሳሳ ነው። በግል ፋይናንስ ላይ ያሳደረው ተጽዕኖ የመጀመሪያው የአስተሳሰብ ለውጥን አምጥቷል። በብዙ ሰዎች ዘንድ የገንዘብ አስተሳሰብ ላይ ትልቅ ለውጥ አምጥቷል። ሰዎች ለገንዘባቸው ከመስራት ይልቅ ገንዘባቸው ለነሱ እንዲሰራ ማድረግ እንዳለባቸው ተገንዝበዋል። የፋይናንስ እውቀትንም ጨምሯል። መጽሐፉ ብዙ ሰዎች የፋይናንስ እውቀታቸውን እንዲያሻሽሉ አነሳስቷል። ሰዎች ንብረትና ዳን እንዴት እንደሚለዩ፣ የፋይናንስ መገለጫዋቸውን እንዴት ማንበብ እንደሚችሉና የገንዘብ ነጻነትን እንዴት ማግኘት እንደሚችሉ ተምረዋል። የኢንቨስትመንት ፍላጎትም ጨምሯል። መጽሐፉ ብዙ ሰዎች በሪል እስቴት በንግድ ሥራዎችና በሌሎች ንብረቶች ላይ ኢንቨስት እንዲያደርጉ አነሳስቷል። የንግድ ስራ ፍላጎትም ጨምሯል። ሰዎች ራሳቸውን ንግድ እንዲጀምሩ ተነሳስተዋል። በርካታ ሰዎች የፋይናንስ ነጻነታቸውን ፈላጊ እንዲሆኑም አድርጓቸዋል። ለመሆኑ የፋይናንስ እውቀት ለምን ያስፈልገናል? የፋይናንስ እውቀት በጣም አስፈላጊ የሆነበት በርካታ ምክንያቶች አሉ። በቀላሉ አገላለጽ የፋይናንስ እውቀት ገንዘባችንን በጥበብ እንድናስተዳድርና የተሻለ የፋይናንስ ውሳኔዎችን እንድንወስን ይረዳናል። በተለይም በዘመናዊ ዓለም ውስጥ የፋይናንስ እውቀት የሚከተሉት ጠቀሜታዎች እንዳሉት መጽሐፉ ያብራራል። የበለጠ የተሻሉ የገንዘብ ውሳኔዎችን ለመወሰን ይረዳል። የፋይናንስ እውቀት ካለን እንደ ብድር፣ ኢንቨስትመንትና ቆጠባ ያሉ የገንዘብ ጉዳዮችን በተመለከተ የተሻሉ ውሳኔዎችን ማድረግ እንችላለን። ይህም ገንዘባችንን በጥበብ እንድናስተዳድርና የገንዘብ ችግሮችን እንድንከላከል ይረዳናል። ሌላኛው የገንዘብ ነጻነትን እንድናገኝ ያስችለናል። የፋይናንስ እውቀት ካለን ገንዘባችንን እንዴት ኢንቨስት ማድረግና ገቢ መፍጠር እንደምንችል እንማራለን። ይህም የገንዘብ ነጻነት እንድናገኝና ያለ ስራ ገቢ ማግኘት እንድንችል ይረዳናል። የገንዘብ ጭንቀትን ለመቀነስም ያግዛል። የፋይናንስ እውቀት ካለን ገንዘባችን እንዴት እናስተዳድራለን፣ የገንዘብ ችግሮች እንዴት መፍታት እንችላለን የሚለውን በቀላሉ መወሰን እንችላለን። ለወደፊቱ እንድንዘጋጅ ይረዳል። የፋይናንስ እውቀት ካለን ለጡረታ ለልጆች ትምህርት ቤትና ሌሎች የረጅም ጊዜ ግቦች መዘጋጀት እንችላለን። ይህም ለወደፊት የገንዘብ ደህንነት ማረጋገጥ ዋና ቁልፍ መፍትሄ ነው። የተለያዩ እድሎችን ለመጠቀም ይረዳል። በአሁኑ ሰዓት ብዙ አይነት የፋይናንስ እድሎች አሉ። እነዚህ እድሎችን ለመጠቀም የፋይናንስ እውቀት እጅጉን ወሳኝ ነው። በጥቅሉ የፋይናንስ እውቀት ለተሻለ የገንዘብ ህይወት በእጅጉ አስፈላጊ ነው። የገንዘብ ነፃነት ማግኘት የረጅም ጊዜ ሂደት በመሆኑ ትግስት፣ እቅድና ተከታታይ ጥረት የሚጠይቅ ነው። ስለሆነም የፋይናንስ ሁኔታዎችን እንዴት እንደምንገመግም እንይ። የመጀመሪያው ያለንን ገቢና ወጪ በዝርዝር መመዝገብ ይገባናል። ያሉብን ዕዳዎችንም መጠናቸውን ማወቅ ይኖርብናል። ንብረትና ዕዳችንንም እንዲሁ መለየት አለብን። የፋይናንስ ዕውቀት ሁኔታዎችንም መረዳት ይኖርብናል። ሌላኛው የፋይናንስ ግብ ማውጣት፣ በጀት መመደብና ማስተዳደር፣ ዕዳን መቀነስ እና የቁጠባ ልምድን መገንባት፣ ገቢን መጨመር፣ በንብረት ላይ ኢንቨስት ማድረግ፣ የፋይናንስ እውቀትን ማስፋፋት። ትግስትና ጽናት ካለን በርካታ ጉዳዮችንና የምንፈልገውን የገንዘብ ነጻነት ማሳካት እንደምንችል መጽሐፉ ያብራራል። ሆኑ ሰዎች የገንዘብ ነጻነትን ለማሳካት ሊወስዷቸው የሚገቡ ተግባራዊ እርምጃዎች ምንድን ናቸው? የመጀመሪያው አሁን ያለንን የፋይናንስ ሁኔታ መረዳት ነው። የወጪ ክትትል በየቀኑ በየሳምንቱና በየወሩ ምን ያህል ገንዘብ እንደምናወጣ መከታተል ይገባናል። ይህን ለማድረግ እንደ መተግባሪያዎች ወይም የተመን ሉዎች ያሉ መሳሪያዎችን መጠቀም እንችላለን። የገቢ ክትትል፣ ከሁሉ ምንጮች የሚያገኙትን ገቢ እናገኘው ከሁሉም ምንጮች የምናገኘውን ገቢ በዝርዝር መመዝገብ የተሻለ ነው። ይህንን በምናደርግበት ጊዜ ትክክለኛ መሆናችንን ማረጋገጥ ያስፈልገናል። የእዳ ዝርዝሮች፣ ያለብንን እያንዳንዱን ዕዳ በመዘርዘር መጠኑን፣ የወለድ መጠኑና የሚከፈልበትን የጊዜ ገደብ ጨምሮ በዝርዝር ማወቅና መመዝገብ ይገባናል። የንብረት ዝርዝሮች ያለንን ንብረቶች ሁሉ መዘርዘር። ንብረት ስንል እንደ ቁጠባ፣ ኢንቨስትመንትና ማንኛውም ዋጋ ያላቸው ንብረቶች በሙሉ ያካትታል። የበጀት እቅድ ማውጣት ተጨባጭ የሆነ በጀት መመደብ፣ ገቢና ወጪ መሰረት በማድረግ የሚቻል በጀት መመደብ ይገባል። ለቁጠባና እዳ ክፍያ ገንዘብ መመደብም ያስፈልጋል። አስፈላጊ ያልሆኑ ወጪዎችን ለመቀነስ መንገዶችንም መፈለግ ይገባል። ቅናሾችንና ስምምነቶችንም መፈለግ መልካም ነው። የዕዳ መቀነስ፣ የዕዳ ክፍያዎች ዕቅድ፣ ዕዳን ለመክፈል ዕቅድ ማውጣት ከፍተኛ ወለድ ያላቸውን ዕዳዎች ቅድሚያ መስጠት ተጨማሪ ክፍያዎችን ማሳደግ ይገባል። በሌላ በኩል የክሬዲት ካርዶችን አጠቃቀም መወሰንም ያስፈልጋል። የክሬዲት ካርድ ዳን ማስወገድ ዋነኛ የመፍትሄ አካል ነው። የክሬዲት ካርድን በጥበብ መጠቀም ይገባል። ቆጠባና ኢንቨስትመንትን ማሳደግም ትልቅ መፍትሄ ነው። የአደጋ ጊዜ ፈንድ የምንለው የአደጋ ጊዜ ፈንድ ቢያንስ ከሶስት እስከ ስድስት ወራድ የሚሆን ኑሯችንን የሚሸፍን ወጪ ማዘጋጀት ይኖርብናል። የኢንቨስትመንት እውቀት ስለ ኢንቨስትመንት መማር እንደ አክሲዮኖች፣ ቦንዶች እና ሪል ስቴቶች ያሉ ጉዳዮችን ማጥናት አደጋን ለመቀነስና እና የተለያዩ ኢንቨስትመንቶችን ማድረግ መና ማከናወን ይገባል። የተለያዩ የገቢ ምንጮችን መፍጠርም ዋና የተለያዩ የገቢ ምንጮች መፍጠርም ይገባል። ለምሳሌ የጎን ስራዎችን ወይም ንግድ ስራዎችን በመጀመር ተጨማሪ ገቢ ማግኘት የራሳችንን ችሎታና እውቀት በመጠቀብ ተጨማሪ ገቢዎችን ለማግኘት መሞከር የፋይናንስ እውቀትን ማሳደግ ይገባል። የፋይናንስ እውቀትን ለማሳደግ ደግሞ መጽሐፍትን፣ ጽሁፎች እና እንዲህ አይነት ፕሮግራሞችን መከታተል አይነተኛ መፍትሄ ነው። ስለ ግል ፋይናንስ መጽሐፍትና ጽሁፎችን ማንበብ፣ ፖድካስቶችን መከታተል፣ ዩቲቦችን መከታተል የፋይናንስ እውቀትን ለማሳደግ ጠቃሚ ነው። በሌላ በኩል ወርክሾፖችን ሴሚናሮችንም ካሉ በተለያዩ በፋይናንስ ዘርፍ የሚካሄዱ ሴሚናሮችና ወርክሾፖችን መከታተልም ያስፈልጋል። የፋይናንስ ባለሙያዎችን ማማከርም አይነተኛ መፍትሄ ነው። እንግዲህ የረጅም ጊዜ እቅድም በማውጣት ትግስትና ጥናትን በመላበስ አዎንታዊ አስተሳሰብን በማዳበር እነዚህን የፋይናንስ ነፃነቶች ማክበር እና ነፃ መውጣት ይቻላል ማለት ነው። ክቡራትና ክቡራን የቀዳሚ ቤተሰቦች፣ ለዛሬ ያቀረብኩላችሁ የሪች ዳድ እና ፖርዳድ መጽሐፍ ይህን ይመስል ነበረ። በመጽሐፉ ላይ የተሰማችሁን ስሜት በኮሜንት አሳውቁኝ። ላይክ፣ ሻር እና ሳብስክራይብ በማድረግ ተጨማሪ በህይወታችሁ ላይ ተጽዕኖ የሚያመጡ በጎ ተጽዕኖ ማለት ነው፣ የሚያመጡ መጽሐፍትን እንዳቀርብላችሁ የቡክ ሪቪው እንድቀጥል እናንተን ሀሳብ አስተያየት መስማት ይኖርብኛል ማለት ነው። ሀሳብ አስተያየታችሁን አይለኝ፣ ሀሳብ አስተያየታችሁን ኮሜንት መስቸው ላይ ያስቀምጡልኝ። ስለ ሪች ዳድ እና ፖርዳድ መጽሐፍ ተጨማሪ የምላቸው ነገሮች ይኖራሉ ማለትም የንግድ ስራ፣ አንድ ሰው የንግድ ስራ ለመጀመር ምን ማድረግ አለበት የሚለውም በፓርትቱ እዚሁ መጽሐፍ ላይ የተንጸባረቁ ሀሳቦችን አጠርና ጠቅልል አድርጌ ለእናንተ ግልጽ በሚሆን መንገድ የማቀርብላችሁ ይሆናል። ለዛሬው ስለሰማችሁኝ፣ ጠቃሚ ምክሮችን ስለወሰዳችሁ፣ በህይወታችሁም ትግብራችሁ ለውጥ ስለምታመጡ በእጅጉ አመሰግናለሁ። ሰላም ሁኑልኝ።